እሱ ሊቀ ካህናት በግዕዝ በአማርኛ የካህናት አለቃ እነማ ናቸው ካህናት? እዚው ጴጥሮስ አንደኛ ጴጥሮስ ሁለት አምስት ራእይ፣ ምዕራፍ አምስት ሁለቱ ቦታ ላይ ሰው ካህን የሚደረገው በምንድን ነው? በምንድን የሚደረገው በቆሎ ትምህርት አይደል አይደል? በቆሎ ትምህርት ግዕዝ በመሸምደድ ነው ካህን የሚሆነው። እንደሱ ከሆነ ኮሪያ ግዕዝ አያውቅም፣ ጣሊያን ግዕዝ የለም፣ ቻይና ግዕዝ የለውም፣ ካህን ላይሆኑ ነው ማለት ነው። ኢየሱስ መድኃኔ ዓለም ነው። ይሰማል። መድኃኔ ዓለም ነው። እና ክህነት እንደሱ አይደለም። እሱ የሰው መንገድ ነው። አንድ ሰው ካህን የሚደረገው እንዴት ነው? ዘሌዋውያን መጽሐፍ ላይ መጀመሪያ ለያቸው፣ መርጣ አውጣቸው ይላል አይደል። ለያቸው ይላል አይደል። መጽሐፍ ቅዱስ ምን ይላል? ዓለም ሳይፈጥሩ አስቀድሞ ያወቃቸው እነሱን ምን አደረጋቸው? ጠራቸው። መጀመሪያ ተጠርተህ ትወጣለህ። ጠራቸው ከዛስ በኋላ ምንድን ነው የሆነው? ሙሉ ገላቸውን እጠባለሁ። ሙሴን አይደል አሮንና ልጆቹን ሙሉ ሰውነታቸውን በምንጭ ውሃ ምንጭ ውሃ ማለት ምን ማለት ነው? የግዜር ውሃ ንጹህ ሰው ያላጣ ያላጠራው ሰው፣ ኬሚካል ያልጨመረበት የእግዚአብሔር የሆነ የምንጭ ውሃ በአዲስ ኪዳን ማነው? መንፈስ ቅዱስ። በብሉይ ኪዳን የምንጭ ውሃ ከዛ ሰው እጠባቸው እኛንስ መጽሐፉ ምን ይላል? እናንተም በውሃ ነው ወይስ በአምላካችሁ መንፈስ ታጠባችኋል፣ ተቀድሳቸዋል፣ ጸድቃችኋል። ከዛስ አልብሳቸው ማን መደበኛው ሕዝብ የማይለብሰውን አይነት ልብስ አልብሳቸው። በአዲስ ኪዳንስ ኢየሱስ ምን ኃይልን ትለብሳላችኋል አለ። መንፈስ ቅዱስን የተቀበልን ቀን ማንን ለበስን? ክርስቶስን ለበስ ነው ማለት ነው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 ነገድ ሁሉ ቀጥሎ፣ እሱ ከነገድ ሁሉ ከቋንቋም ሁሉ ክህነት በምን በምን ቋንቋ ነው የሚሰጠው ማለት ነው። የክህነት አገልግሎት በምን በምን ቋንቋ ከቋንቋ ሁሉ አይደለ? በምን በምንድን ነው ክህነት? በኮሪያኛ አለ፣ በታንዛኒያኛ አለ ክህነት፣ በጋኒኛ አለ ክህነት፣ በሞንጎሊያኛ አለ ክህነት እና በሁሉም ቋንቋ ከነገር ከቋንቋ ከህዝብ ከወገን ሰዎችን ዋሽጥ ለአምላካችን ካህናት አደረካቸው፣ ይናል ክህነት። እኛንን ካህናቶች የእኛ ሰርቪስ ጠያቄ ወደ ጠየቀው እምጣና የእኛ የክህነት ሰርቪስ እና የኢየሱስ የክህነት ሰርቪስ ይለያያል። የእኛ የክህነት ሰርቪስ ሁለት አቅጣጫ ነው ያለው፣ ቨርቲካል እና ሆሪዞንታል። ቨርቲካሉ ወይም ቅዱስ ክህነት ይባላል። ክህነቴ ያንተ፣ ያንቺ እዚህ ቤት ያለ ሰው ክህነቱ ቅዱስ ካህን ቅዱስ ካህን እና የንጉስ ካህን ተብሎ ለሁለት ይለያል። በቅዱስ ክህነት ወደ ላይ ብቻ የምታገለግል በቅዱስ ክህነት መጸለይ፣ ማምለክ ምናምን። ጸሎት ወደ ጎን አይቀርብም? አምልኮ ወደ ጎን አይቀርብም? ወደ ጎን ሲሆን ጸሎት አይባልም። ምን ይባላል? አሽሙር ይባላል። እንዴ እግዚአብሔር ሆይ ብለህ እንዲህ ብለህ ንግግርህ ግን ወደ ጎን። ለምሳሌ ወይ በቀደም የሆነ ከሆነች ልጅ ጋር ያየኸውን ሰው እዛ ጋር ታየዋለህ። ከዛ ቨርቲካል ይመስላል ምታወራ። እግዚአብሔር ሆይ ዘመኑ ተበላሽቷል። እግዚአብሔር እንደተበላሸ እኮ ያውቃል? ስለዚህ ጉዳዩ ወደ እግዚአብሔር ሳይሆን ወደ ማን ነው ብራዘርን እግዚአብሔር ተዳፍረናል። የትም እየዋልን እየመጣን በቤት ወደ ላይ መስልም እና እሱ ልክ አይደለም። በቅዱስ ግነት ወደ ላይ ነው። ወደ ላይ የምታወራው ከማንጋ እንደሆነ ማወቅ ጠቃሚ፣ ከማንጋ እያወራ እንደሆነ ሰው ቀበሌ ሊቀመንበር ጋር ሄዶ እንኳን የሚያወራውን ያውቃል። አይደለም? በቃ ሄድክበት ነገር አለ፣ ያን ታስፈጽም እንጂ ቆመ ዝም ብለም ሰውዬው ማይመለከተውን አታወራ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 በንጉስ ክህነት ሮያል ፕሪስት በሆን በሮያል ፕሪስትድ ነው የምናገለግለው። አሁን ለምሳሌ ማገለግላችሁ ነው። ቅድም ስንጸልይ ስንዘምር በምንድን ነው? በቅዱስ ክህነት፣ ከእሱ ጋር ነው ወሬው። ወደ ጎን ሲሆን የምን ክህነት ነው ይሄ? ሮያል ፕሪስትስ ነን። ንጉሳዊ ክህነት ምንድን ነው እሱ? የርሱን በጎነት እንድትነግሩ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 በሚመጣውትም ደግሞ ክብር መካፈል መንግስቱና ክብሩን የሚያካፍልን ለቤተ ክርስቲያን ነው። ቤተ ክርስቲያን ፍርድ በሚባለው ሂሳብ ውስጥ የለችበትም። እሷ መቶ እንዳይፈርድባችሁ እመኑ ምትል ነች። ለዛ ደግሞ ለዚህ ቅደም ተከተል ጥሩ ማሳያ የብሉይ ኪዳኑ መገናኛው ድንኳን ነው። ቪዲዮ ዩቲዩብ ላይ ያለ ድሮ የቀረጹት ነው። በምን እንደቀረጹትም ራሱ እና እሱ ግን ትምህርቱ ይጠቅማል ቪዲዮ ባይጠቅምም